ለዚህ ምስኪን የዋ ህዝብ እያታለልኩ እያጭበረበርኩ እያስመሰልኩ መኖር አልፈልግም ብታማም ለዚህ ለበሰበሰ ለከንቱ ስጋ ምንም አይመስለኝም። ነገር ግን እውነቱ ትናንትና የተሳሳተ ንግግር አባቴ ሞቶ ወደ ክፍለ ሀገር ተጠርቼም አልሄድኩም ወይም እንደዛም አይደለም። አባቴ በህይወት እያለ አንቺ ሴት ሊገሉሽ ነው ይለኛል። አንቺ ሴት ሊገሉሽ ነው ሲለኝ ቀጥታ ያገናኘሁት በቃ ልሞት ነው እና መጀመሪያ እናትም አባትም ሆኖ ያሳደገኝን አባቴን። ሰላም! የተከበራችሁና የተወደዳችሁ ውድ ኢትዮጵያውያን ቤተሰቦች እንደምን አላችሁ? ሰላም ናችሁ? በጣም ይቅርታ ከመሸ አንድ ኢትዮብ ላይ ሽልም እንደው ይገፋል ምንድን ነበር የሚል ነገር ብቻ የሆነ ዩትዩብ ላይ አንድ የተለቀቀ ነገር አይቼ ነው። ኢትዮጵያውያን ከዛሬ በፊት ለእናንተ ሳስተላልፍ የኖርኩት ጥልቅ የሆነ እውነተኛ የሆነ ውሸት የሌለበት ቃላት ስናገር የነበረው ነገር ነበረ። ነገር ግን አሁን እሱን በዚህ ሰዓት መናገር አስፈላጊ አይደለም። ለምን እንዴት ብዬ እንደምነግራችሁ ቃላት ያጥረኛል። ሰው እግዚአብሔርን ሲያውቅ ብዙ ነገሮችን ይተዋል። በእውነት ነው የምነግራችሁ። ወንድም ቢበድልህ ሰባ ሰባት ጊዜ ይቅር በለው ነው የሚለው መጽሐፉ። የሰው ልጅ አያጠፋም ማለት እብረት አይዝግም ማለት ነው እንደሚባለው ማለት ነው። የሰው ልጅ ያጠፋል። የሰው ልጅ ይበድላል። የሰው ልጅ ሳያውቅ ብዙ ነገሮችን ያደርጋል ነገር ግን ይህን ሁሉ ለመሰረይ ይህን ሁሉ ይቅር ብያለሁኝ ብሎ በቀረነው አደባባይ ላይ በተሰቀለው ጌታ ኢየሱስ ክርስቶስ በሱ ፍቅር፣ በሱ መሐሪነት፣ በሱ ቸርነት፣ በሱ ታጋሽነት፣ በሱ ይቅርባይነት፣ በሱ ታላቅነት እንዲሁም ደግሞ በሱ ትልቅ የሆነ በመስቀል ላይ በከፈለው ዋጋ በመስቀል ላይ በከፈለው ፍቅር እኛ ተፈውሰናል፣ ድነናል፣ እኛም ተምረንበታል። ሁላችንም ይሄን አናቀም ብንል ስህተት ነው። ስንቶች ከሐዘናቸው ከመከራቸው ከሰቆቃቸው ከችግራቸው የዳኑበት በሱ ቁስል እኛ ተፈወስን እያሉ የእሱን ትንሣኤ፣ የእሱን ስቅለት፣ የእሱን ስቃይ፣ የእሱን ሐዘን ያላየ ማንም የለም፣ በእሱም ያልተጽናና ማንም የለም። ስለዚህ እች ዓለም ከንቱ ናት፣ ነገ ጥለናት እንሄዳለን። ዛሬ ለማደሬ እኔ እርግጠኛ አይደለሁም። ነገን ስለመኖሬስ ምን ያህል እርግጠኛ ነኝ? ነገር ግን ስላለሁባት፣ ስለ ዛሬ እውነትን ተናግሬ ማለት ፈልጋለሁ ለዚህ ምስኪን የዋህ ህዝብ እያታለልኩ እያጭበረበርኩ እያስመሰልኩ መኖር አልፈልግም። ምክንያቱም እስካሁን አጭበርባሪ ናት፣ ለማኝ ናት፣ ሐሰት እየተናገረች በልጆቿ በልታለች ተብያለሁ አይደል። ከዚህ የሚበልጥ ምንም ነገር የለም። አሁንም ብታማም ለዚህ ለበሰበሰ ለከንቱ ስጋ ምንም አይመስለኝም። ነገር ግን እውነቱ በህፃናት ልጆቼ ላይ በእኔም ላይ የሆነው የተደረገው ሁሉ ሆነ ሆነ፣ አይደል ሆነ ተደረገ። ነገር ግን ሞትስ አለ አይደል? ሞትስ አለ እኮ ይሄንን አሰብኩት። እኔ በእውነት ነው የምነግራችሁ። በጣም ይቅርታና፣ ትናንትና የተሳሳተ ንግግር አባቴ ሞቶ ወደ ክፍለ ሀገር ተጠርቼ አልሄድኩም፣ ወይም እንደዛም አይደለም። አባቴ በህይወት እያለ እኔ አቃሽቶኝ መጥፎ ህልም አይቼ አንቺ ሴት ሊገሉሽ ነው ይለኛል። እንግዲህ ቅዠትም ይሆናል ምን አለ ወደ ጸሎት ቦታ ብሄድ። አንቺ ሴት ሊገሉሽ ነው ሲለኝ በህልሜ ቀጥታ ያገናኘሁት በቃ ልሞት ነውና መጀመሪያ እናትም አባትም ሆኖ ያሳደገኝን አባቴን እሱ ፊት ይቅር ብየው፣ እሱ ፊት ልሞትና። እሱ ፊት አስከሬን ይውጣ በማለት እነዚህ ዱዳ ህጻናት ልጆቼንም ደግሞ አባቴ ጋር ልተዋቸው። ያው በአባቴ ስም አደለ የሚጠሩ፣ በአያታቸው ስም ነው ሶስቱም የሚጠሩ እንግዲህ ስለዚህ ይሄን በማለት ነው እንግዲህ ተነስቼ ወደ ክፍለ ሀገር የሄድኩበት ትልቁ መንገድ ይሄ ብቻ ነው። ከዛ በኋላ ከመጣን በኋላ ነው ልጄ ጠፍቶኝ ሄዶ የነበረው አደለ በእውነት እግዚአብሔር በሚያውቀው ጠፍቶ ይሄ ሄደው የነበረ። ከዛ በኋላ ከመጣው ይመስለኛል ለቅሶ ከመጣው በኋላ ስለ አባቴ ታሪክ ሳወራው እንዴት ነው ምንድን ነው ብለን ስለነበርንበት ነገር ስናወራ እሱም በቃ እንደዚህ ትመታኛለች፣ እንዲ ትሆናለች ብሎ አላስፈላጊ ነገሮችን ሊያወራኝ ይችላል። እኔም ደግሞ አባቴን ሳላስታምመው አብሬው ብዙ ሰዓት ሳላወራው ሁለት ቀን አብሬው እንደቆየው በቃ እነዚህን ህፃናቶች ይዘሽ በዚህ ጦርነት ሰዓት ለምን መጣሽ? ሲሉኝ ቤተሰቦቼ፣ እሺ በቃ ብዬ እንግዲያው እግዚአብሔር ይምረዋል ብዬ ተነስቼ መንገድ ከጀመርኩ በኋላ ነው ተደውሎልኝ ና አባት ሻርፏል የተባልኩት። ከዛ በኋላ ነው እንግዲህ መተን መተን ትንሽ ጊዜ ከቆየን በኋላ ነው ልጄ እህቴ ጋር ጠፍቶ ሂዶ የነበረው እህቴ ጋር ጠፍቶ ሂዶ ከነበረ በኋላ ደግሞ እንደምንም መልሼ በፖሊስም በምንም አድርጌ መልሼ ልጄን ወደ እኔ ካመጣውት በኋላ ደግሞ አነሰም አደገም ያው የእናትና የልጅ ጭቅጭቅ ስለ ትምህርት ቤቱ ባለፈው አመት ሳይማር ስላለፈ፣ አሁን ስ የሚቀጥለውን አመት ልጄ ላትማር ትምህርቱ እንዴት ልንሆን ነው? ምንም ነገር ለማስተማር ለማኖር የምችልበት አቅም ስለሌለኝ በዚህ ሁኔታ ላይ ከልጄ ጋር ከፍተኛ ጭቅጭቅ ውስጥ ስንገባ እኔም አእምሮ ይጨነቅና ይሄን ሁሉ ነገር ግራ ተጋብቻለው፣ እልና ያው በግራ መጋባት መንገድ ወደ ጣቢያ ሄድኩ ማለት ነው። ወደ ጣቢያ ሄጄ ከልጆቼ ጋር ተረከቡኝ፣ ከአቅሜ በላይ የሆነ ችግር ገጥሞኛል፣ ታምም ያለው እኔም በማለት ፖሊስ ጣቢያ ተረከቡኝ አልኩኝ ማለት ነው። ስለዚህ እነሱ አላዳሉም። እነሱንም የህፃናቶች ቦታ አስገቡ፣ እኔንም ደግሞ አውሳድ የሚባል ድርጅት ውስጥ አስገቡ ማለት ነው። ምንም ስህተት የለባቸው እግዚአብሔር በሚያውቀው አንድ የታመመን ማህበረሰብ የታመመን ኢትዮጵያዊ እርዳታ ከመስጠት ወደኋላ አላሉ። ክብር ለመድኃኒት ዓለም ለኢየሱስ ክርስቶስ ይሁንና ቀጣይ ደግሞ ክብር ለተከበሩና ለተወደዱ እንቁዬ ለሆኑ ለክቡር ጠቅላይ ሚኒስትር ዶክተር አብይ ክብር ለእሳቸውና እሳቸውን ለመሰሉ ውድ ኢትዮጵያውያን በማንኛውም ፖሊስ ጣቢያ ያሉ ታላላቅ ኮሚሽነሮች፣ ታላላቅ የህግ አካላት፣ ታላላቅ በሴቶችና ህፃናት ላይ የሚሰሩ ታላላቅ በክፍለ ከተማ ላይ የሚሰሩ ብርቅዬና እንቁ የሆኑ ብዙ በአፋቸው ሳይናገሩ በውስጣቸው መልካም በሚያስቡ ኢትዮጵያውያን በነሱ ትብብርነት ህጻናት ልጆቼ እንዲሁም ደግሞ በተወደዱ የሚዲያ በሚሰሩ ቀና አስተሳሰብ እና ንጹህ ልብ ባላቸው በእነሱም አማካኝነት ህጻናት ልጆች እንግዲህ ወደ ድርጅት ውስጥ ገብተዋል ማለት ነው። ድርጅት ውስጥ ገብተው ሰላም ልጣንጅኔ፣ እነሱ እግዚአብሔር ይመስገን ሰላም አግኝተዋል። ነገር ግን ህፃን እናቱን ሲያጣ ደስ ይለዋል እምትሉ ካላችሁ በዚያ አልስማማም። ህፃን እናቱን ሲያጣ ባያለቅስ እንኳን ሰቀቀኑና ናፍቆቱ ይከሳል። ያለች በእውነት ነው እምነግራችሁ ምክንያቱም የእናት ፍቅርና የሌላ ሰው ፍቅር ይለያያል። እናት ማንም ሊተካት አይችልም። እናት ማንም ሊወዳድራት አይችልም። ሁላችሁም በእናት ጉያ ውስጥ ያደጋችሁ ታቁታላችሁ። እናት መስሎ ያሳደጋችሁም ቢሆን እንኳን በቃ እናትን የሚተካ ምንም ነገር የለም። ስለዚህ ኢትዮጵያውያን፣ በዚህ ሰዓት አሞኝ ታምሜ ብዙ አላስፈላጊ የሆኑ ወሬዎችን ላወራችን ይሆናል ያንን ነገር እየያዛችሁ ቶሎ ብሎ ወደ ሚዲያ አውጥቶ ለህዝብ መነጋገሪያ ለማድረግ አትቸኩሉ። ይሄ ኃጢአት ነው፣ እግዚአብሔርም አይወደውም፣ እሱም አይከብርበትም። ተው፣ በእውነቴ ነው ነግራችሁ። እችን ነገር ተናገረች ዛሬ ሽልም እንደው ይገፋል ምንም ምናምን አንዳንድ ለሆዳቸው ያደሩ ሆዳምነት፣ አግበስባሽነት ያደረባቸው በስጋዊ ስጋን ማለት በስጋቸው የስጋን ጥቅም በማየት በቃ እዚህ ጋር እኮ እንዲህ ብላ አወራችን ለማለት ቶሎ ቸኩሎ የሆነ ነገር ለማድረግ አንቸኩል። ይሄ አይደለም፣ ይሄ ክርስቲያናዊነት አይደለም። በእውነት ይልቁንም እኔ አሁን እያየሁት ያለው ትልቅና ጥልቅ የሆነው ነገር አንድ ሰው ሕፃናትን የሚወድ ከሆነ እናቱን የሚለይ ማንም ክርስቲያናዊ ኢትዮጵያዊ የለም። እናቱን የሚጠላ ኢትዮጵያዊ ያል፣ የተከበራችሁ ውድ ቲክታከሮች በጣም ወዳችሁ ብርቅ የሆናችሁ ቲክታከሮች፣ አስርም ሆኖ ሀምሳም ሆኖ መቶም ሆኖ ስብስብ ብላችሁ ከልጆቼ ጋር እንገናኝ አድርጉኝ፣ እባካችሁን። ልጆቼን ተለይቼ መኖር አቀተኝ። እውነት ድንገት ከመሬት ተነስችግ ተስፋ ቆርጣለሁ። ድንገት በቃ ሰማይ ይደፋብኛል። ድንገት በጣም ብዙ ነገሮች ወደ ጭንቅላቴ ውስጥ ይመጣሉ። እውነት እውነት ወገን ለወገን እንተሳዘን፣ እንደራረስ። ሰው ከሞተ በኋላ አይደለም ሰው የሚረዳው በሕይወት እያለ ነው። እኔ በጣም ጨንቆኛል። እውነት ልጆቼን አጥቼ መኖር ጨንቆኛል። ልጄ ሲለየኝ ፖሊስ ለሶስት ጊዜ ጥያቄ ሲጠይቀው መጀመሪያ እናቱን ነበር፣ ቀጥሎም እናቱን ነበር፣ ሶስተኛም እናቱን ነበር የተናገረው። በዚህ ምድር ላይ የምትወዳቸው ነገሮች፣ የምጠላቸው ነገሮች ብሎ ፖሊስ ሲጠይቀው። ስለ እናቱ ብቻ ነው። እናቴ የሚሰድብብኝ አልወድም፣ እናቴ የሚጠላብኝ አልወድም፣ እናቴ ክፉ ነገር እንዲገጥማት አልፈልግም። ይሄን ነበር የሚናገረው ልጄ። ነገር ግን እሱን አጣሁት እሱን አጣሁት። ብዙ መስዋዕት የከፈልኩበት ልጄን አጣሁት። እውነት እኔ አላውቅም። እናትና ልጅ ተለያይቶ ምን ያህል ክርስቲያንነት እንዳለ ምን ያህል ኢትዮጵያዊነት እንዳለ ምን ያህል መልካምነት አንጀታር ስራ እንደተሰራ፣ እኔ አላውቅም። ነገር ግን እውነቱ ይህ አይደለም። እውነቱ እናትና ልጅን ማገናኘት ነው። እውነቱ ከየትና ከየት አገር ተጠፋፍቶ የመጡ እናትና ልጆችን ማገናኘት ነው። እውነቱ ይሄ ብቻ ነው። እውነቱ እናትና ልጅን መለየት አይደለም። የፈለገ ነገር ቢሆን እናት ቆሻሻ ብትሆን፣ እናት እብድ ብትሆን፣ እናት ምንም አይነት በሽተኛም ነው የጣልኩት። ነበር ብዙ ነገሬን እየረሳሁት። ነገር ግን እሱን እየለፋውለት ን አጣሁት። ልጅን አቅምሰውብኝ ነው። ልጅን መጥፎ ነገር አብልተውብኝ ነው። ልጅን እናቱን እንዲጠላ እናቱን የሆነ ነገር እንዲጨክን አድርገውት እንጂ ልጄ የሚለየኝ ሆኖ አይደለም። በተጠየቀበት ቦታ ሁሉ በሄደበት ቦታ ሁሉ ስለ እናቱ መልካምነት ብቻ ነው የሚያወራው። እናቱን ሊለይ ፈቃዱ አልነበረም እግዚአብሔር በሚያውቀው። ነገር ግን ይሄ እውነት አይደለም፣ ይሄ እውነት አይደለም። ይሄ ውሸት ነው፣ እውነት ውሸት ነው። ነገር ግን እኔን የሚያጽናናኝ ንጹ የኢትዮጵያ ህዝብ ንጹ የሀገሬ ህዝብ፣ በዛም በዚህም ተረባርባችሁ ህጻናቶች ልጆች ወዳሉበት ቦታ ውሰዱኝ። ልጆችን ጠዋት ማታ ማይበትን እውነት ነው የምነግራችሁ። እውነት ነብስ ስለ ነገ መቀጠል ስላለባት ብቻ ነገ ለማደር የዕለት ቁርስ ፈልጌ የዕለት ጉርስን አግኝቼ ይሆናለሁ፣ አልደብቃችሁም። ከዛ ውጭ ስለ ነገ ከነገ ወዲያ ምናምን አላስብም። በእውነት ነው የምነግራችሁ ነገር ለልጆቼ ማደር ስለምፈልግ ብቻ ዛሬ ትንሽዬ ነገር መቀምጻት ነገር እፈልጋለሁ። ዛሬ ለምን ለነገ ለልጆቼ እንዳድር ማለት ነው። ከዛ ውጭ ህይወት የለኝም። እውነት ኢትዮጵያውያን፣ ህይወት የለኝም። ማንም ዘመድ አጠገብ የለም። ማንም እህት ወንድም አጠገቤ የለም። ልጆቼ ከተለዩን ጀምሮ ያው እግዚአብሔር አምላክ ይፍረድ። ሰውነቴ ቆመ። የለም ያለው የአለም መድኃኒት ኢየሱስ ክርስቶስ የድንግል ማርያም ልጅ የአለም መድኃኒት ኢየሱስ ክርስቶስ ብቻ ነው። እና ምንም ነገር ሳልሰጣቸው፣ አንድ ነገር ስሙኒ ብጣሽ ሳንቲም ሳልሰጣቸው ልጆቼ ከሄዱ ሰዓት ጀምሮ የትም ቦታ ሂጂም አልጋ ይዥም ተመልሼ ስመጣ የሚያሳድሩኝ ምስኪን አካራዊቼ ካልሆነ በስተቀር ሌላው ማንም ከኔ ጎን የለምና እና ኢትዮጵያውያን ከልጆች አገናኙኝ ከልጆች ያሉበት ቦታ ላይ መኖር እንድችል አድርጉኝ። ልጆች ተለይቻቸው እንኳን ትንሽ ጊዜ ሶስት ቀን፣ አራት ቀን፣ አምስት ቀን ከቆየ ውስጤ ያነባል። ለእነሱ ስታያቸው ምናልባት ማለት ነው። ነገር ግን እኔ ሀዘኑ ፈነቀለኝ፣ በእውነት ፈነቀለኝ ሀዘኑ። በዚህን ቀን ነው ለሰው መድረስ፣ በዚህን ቀን ነው በህይወት እያሉ። ከሰው ከሞተ በኋላ አስከሬኑ ላይ መድረስ፣ ለመቃብር የሬሳ ሳጥን መግዛት፣ ከዛም ከሞተ በኋላ አርዶ መብላት፣ እሱ አይደለም ህይወት፣ እሱ አይደለም ኢትዮጵያውያን። በህይወት እያለ መድረስ፣ በህይወት እያለ በእውነት፣ በህይወት እያለ